ሁለት ሺ ምናምን ዶላር ምን ንክፈትልሽ? ብሎ ማን ናቸው? አረቦች ናቸው፣ እዚህ ሚዲያ ቦክስ የሚባል እኔ እናት እኮ በሏት መሰለኝ። አሁን ስላለፈ ማውራቱ ህመም ነው።

እንጂ ጆዚ እሷ እኮ እድሜዋ እኮ 27 ዓመቷ ነው እኮ። ጆዚ ጆዚ እድሜዋ እኮ 27 ነው። የፊፊ ምንድን ነው የምትላት እንደሆነ አወጣ ሚታ ሚታ አልኮና ለቆ ቆይ ታናሽ

አይ ጆሲ ይሰጣል ለእኔ ቃል። አንድ ቀን እንደዚህ ትንሽ አንበሳ በልቼው ይሰጡኛል። ወርዶ የተረገመ ነው። የኔ እናት በጣም ነው ማመሰግነው። ታንክ ዩ ሶ ማች።